የሚዛን አማን ከተማ አስተዳደር በከተማው ያለውን የጤና አገልግሎት አሰጣጥ ለማሻሻልና በጤናው ዘርፍ የሚታዩ ችግሮችን ለመፍታት ያለመ የውይይት መድረክ ከጤና ባለሙያዎች ጋር አድርጓል። በመድረኩ የተሳተፉ የጤና ባለሙያዎችን በየጤና ተቋማት በርካታ ችግሮች ቢኖሩባቸውም እሱን ተቋቁመው እየሰሩ መሆናቸውንም ይናገራሉ። የጤና ባለሙያዎቹ ማህበረሰቡን እያገለገሉ ጥያቄዎቻቸው በጋይነት እንዲመለሱ እንሰራለን ያሉት አገር እንደ አገር ችግር ውስጥ ነት፣ እኛ ሙያችን ብቻ እንስራ ፖለቲክ ውስጥ አንግባ። አሁን የባለሙያን ጥያቄ የባለሙያን እንትን መሰረት አድርጎ ሌላ አጀንዳ ይዞ የሚነሱ ሰዎች አሉ። ማይም ማለካታቸው አዎ ጩኸታቸውን ይሄን መሰረት ይሄን ተገን አድርጎ መንግስትና ባለሙያ ለማጣላት ብዙ የሚነሱ አሉ። ይህን ደግሞ ባለሙያ በጭራሽ አያደርግም። ባለሙያ ፖለቲከኛ አይደለም። የሙያ ስራ ነው የምንሰራው። መንግስትም ደግሞ አፈጣኝ የሆነ ምላሽ ለባለሙያ ሰጥቶ ህብረተሰቡ ተገቢ የሆነ አገልግሎት ቢያገኝ ጥሩ ነው። ጥያቄው ተገቢ ነው፣ ግን ስራ መቆም ተገቢ አይደለም። ማሟላት የሚገባው ነገር በሂደት መንግስት ቢያሟላ ጥያቄያችን እንደ ጥያቄ ይዘን እየሰራን መንግስትን አሟላልን አርግልን ማለት ስንችል በችለተኝነት ያው እናቶች ህይወታቸው ማለፍ የለበትም። ሰው መሞት ኛውም ሰው ስራውን ይስራ። ከዛ ባሻገር ግን ያው መጠየቅ ያለባቸውን እስከየትም ብሎ ድረስ ቢሆንም ይጠይቁ እኛም አብናቸው ነን። የውይይት መድረኩን የመሩት የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ እንደተናገሩት በከተማዋ የሚገኙ የጤና ተቋማት ለህብረተሰቡ ተገቢውን አገልግሎት እንዲሰጡ በትኩረት እየተሰራ መሆኑን ተናግረዋል። የተነሱ አንዳንድ ስራችንን እየሰራን መብታችንን እንጠይቃለን መንግስት መመለስ ያለባቸው ጥያቄዎች መመለስ አለበት፣ ከተማ አስተዳደሩ መመለስ ያለባቸው ጥያቄዎች መመለስ አለበት የሚል ከጤና ባለሙያ በጣም ገንቢ የሆነ ሀሳብ ተነስቶ አስደሳች በሆነ መልኩ ውይይት ያደረግን ነው የነበረው እና ያነሷቸው ጥያቄዎች በእኛ ደረጃ ሊፈቱ የሚገቡ ከህክምና ግብዓት ጋር ተያይዞ ከመድኃኒት አቅርቦት ጋር ተያይዞ ከመስሪያ ቦታ ምቹ ከማድረግ ጋር ተያይዞ የተነሱ ጥያቄዎች አሉ። እኛም እንደ ከተማ አስተዳደር ከዚህ በፊት ቀደም ብለን የጀመርናቸው ጥያቄዎች አሉ። ይህንን ኦልሞስት በፋይናንስ ሂደት ላይ ያሉ ስራዎች አሉ። ይህንን ጊዜውን ጠብቆ ሲመጣ በየደረጃ ምላሽ የሚሰጥበት ሁኔታ ነው። በከተማ ያለው ውይይቱ በከተማ የሚገኙ ሁለት ጤና ጣቢያዎች ላይ የሚሰሩ ባለሙያዎችን ለማህበረሰቡ የተሻለ አገልግሎት መስጠት እንዲችሉና ያሉባቸውን ችግሮች ለመዳሰስ የሚያስችል ሰፊ ውይይቶች መደረጉንም አንስተዋል። የጤና ባለሙያው ለሚያነሳቸው የጥቅማ ጥቅምና የሕክምና ግብዓቶች እጥረት እንዲፈቱም ደረጃ በደረጃ ይሰራል ነው ያሉት። በውይይት መድረኩ ላይ ንግግር ያደረጉት የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋዬ ጊስካር በበኩላቸው መንግስት ባለፉት የለውጣ አመታት የጤናውን ዘርፍ ለማሻሻልና ህብረተሰቡን እርካታ ይበልጥ ለማሳደግ እየሰራ ይገኛል ነው ያሉት። ከለውጡ በኋላ በጤናው ዘርፍ የተመዘገቡ ለውጦችን በዋናነት ያነሳል። በዚህ ውስጥ ደግሞ በጤናው ዘርፍ ያጋጠሙን ተግዳሮቶች፣ ለተመዘገቡ ለውጦች፣ ለተመዘገቡ ድሎች እዚህ ውስጥ ያለው የጤናው ባለሙያ ድርሻ ምን ነበረ፣ ላጋጠሙን ተግዳሮት ደግሞ ይህን ተግዳሮት በጋራ ለመፍታት ሁሉም ሰው የጋራ ኃላፊነት ወስቶ ተራብረቦ ችግሩን ፈተን የማህበረሰባችንን ጤና ጤንነቱ የጠበቀ ዜጋ ለመፍጠር በሚደረገው ጥረት ውስጥ እዚህ ቤት ውስጥ ያለው ሰው ሚናው ከፍተኛ በመሆኑ ይሄ መድረክ የተመቻቸበት ሁኔታ አለ። በቅርቡ ጊዜያት ወዲህ የጤና ባለሙያዎች የተለያዩ መልካም አስተዳደር ጥያቄዎች መነሻ በማድረግ የተለያዩ ሀሳቦችን በስፋት እያነሱ መሆናቸውንም ገልጸዋል። በከተማ አስተዳደሩ እነዚህ ባለሙያ ጥያቄዎች በተገቢው እንዲፈቱና በህጋዊ መልኩ ምላሽ እንዲሰጥ ትኩረት ተደርጓል ነው ያሉት። በእለቱም የከተማ አስተዳደሩ ጤና ጽህፈት ቤት ኃላፊ ወይዘሮ ምርት አለም ደሳለኝ እንደ ሀገር በለውጡ አመታት በጤና ዘርፍ የተመዘገቡ ስኬቶችና ያጋጠሙ ተግዳሮቶች የመወያያ ሰነድ አቅርበው ሰፊ ውይይቶች ከባለሙያዎች ጋር ተደርጓል።